ሰላም አለይኩም ረህመቱላሂ ወበረካቶ። ይቻላል ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝም ትርፍርፍ ይበልልኝ። ሰላም ሰላም ክስታንቶቼ እንዴት ናችሁ? ባላችሁበት ቦታ እንደሚጠብቅልኝ። ለቤት አዲስ የሆናችሁ ሰብሰብ፣ እስኪ ዛሬ ላይ እንቅቆምን እዚህ ሼር በማድረግ አበረታቱን። እንግዲህ ዛሬ ወደ አውዳቢ መሀል ከተማ የሄድ ኩነው እላችኋለሁ። ዘና ፈታ ያለ ማለት ነው። እንግዲህ እያያችሁት እዚህ ጋር ያላችሁት

ትንሽ ቡካን ይዞኝ ነበር። አሁን ደህና ነኝ፣ አልሐምዱሊላህ። ድምፄም ተከፍቷል። በዚህ አይነት ደግሞ ሁላችሁ ብዙ ጓደኞቼ ተጨናንቃችሁ እየደወላችሁልኝ ምን ያላችሁልኝ ከልብ ነው የማመሰግነው እና በጣም ነው ደስ ያለኝ። ከልብ አመሰግናለሁ። ምን ልበላችሁ? በጣም ነው የማመሰግነው። ይህን አክል ሰው አለኝ ብዬ ራሴን

ግን እበለው ነበር የሚለቀኝ። አሁን ግን በስ ቆየብኝ አንድ ሳምንት የኔ አመቴ ማለት ማለት ነው። ብቻ ወደ ጉዞ ጀምረናል ማለት ነው ወደ አውዳቢ ከተማ። ቦታው በጣም ያምራል።

ከተማውም አለ ከተማውም ያልሆነ ቦታ አለ ማለት ነው።

በርበሬ ያስፈልጅ ነው እንዳይገኝ ማለት ነው። እኔ መርፌ በጣም ነው የምፈራው። ብታይ መድኃኒቱ ውስጥ በጣም በጣም ነው በጣም እና ብቻ ምንም የለም ነበረ ራስ መድኃኒት